ነብይ እኑ ጩፋ ምላሽ ሰጥቷል። ማርሽ በአንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲል በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ። እንደሚታወቀው ከሰሞኑ የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቁበትን መግለጫ ማውጣቱ ይታወቃል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይ ነት የሌለው ከአስተምህሮት ውጪ መሆኑንም ገልጾ ነበር ያስጠነቀቀው። ታዲያ ይህንን ተከትሎ ነብይ ዩጩፋ ምላሽ ሰጥቷል። ታዲያ በምላሹ ላይ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩም። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብለዋል። በመግለጫ መልክም መልእክት ላስተላለፉ ሰዎች ጥያቄያቸውን በጥያቄ መጠየቅ እፈልጋለሁ። በመጀመሪያ የማነሳው አንድ አገልጋይ ወደ አንድ ከተማ ሲገባ የከተማዋ ባለሥልጣናት ታዋቂና ዝነኛ ሰዎች፣ ባለሀብቶችም ጭምር ዌልካም ለማለት ለምንድን ነው የሚወጡት? ጥያቄው በጥያቄ ሲጠየቅ በምን አይነት ሰዎች ዌልካም እንዲባሉ ትፈልጋላችሁ? አንድ አገልጋይ ወደ አንድ ከተማ ሲገባ ሰባትና ስምንት ፓትሮል ለምን ያስፈልጋሉ? የሚል ጥያቄ የምታነሱ ሰዎች፣ በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ አጀብ ብላችሁ ሁከት የምትፈጥሩ ሰዎች፣ ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ሥራ መጀመሪያ መስራት አለባችሁ። ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። በመጀመሪያ የመንግሥት ፓትሮል የሚወጣው ዌልካም ለማለት የሚወጣው የሕዝቡን ደህንነት ለመጠበቅ ነው። ይሄ የመንግሥት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ይህ አገልጋይ ሲንቀሳቀስ ተሸክሞ የሚዞረው አንድ ትልቅ መንግሥታት፣ እኔ የማምነው ከዚህ በኋላ ቪኤቶች ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። አለመቀበል እንደምትቸገሩ አውቃለሁ፣ ግን ኦፕሽን የላችሁ። አገልጋዮችን በንቀት አትዩት። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። አገልጋዮች የእግዚአብሔር ምልክት ናቸው። አገልጋዮች የእግዚአብሔር ድምፅ ናቸው። ይህንን መልእክት ወደ እናንተ ሳደርስ ፕሮፌቲዩን ፕሮቴክት ለማድረግ አይደለም። እኔ ኦልሬዲ ፕሮቴክትድ ነኝ ከለላ ውስጥ ነኝ። እንደገና ደግሞ ስለ ራሴ የሚከራከር ሰው አይደለሁም። እኔ የሚሰራው ስራ፣ የማደርገው ነገር ሁሉ የተገለጠ ነው። ልትሸሽጉት የማትችሉት ነገር ስለተገለጠ ከመቀበል ውጭ ምርጫ የላችሁ። ከኋላ ለሚመጣው ትውልድ የምታስቀምጡትን ከርስ የምታስቀምጡትን ቀይ ምልክት እንደማይቻል የምትናገሩትን ነገር እንደሚቻል ለማሳየት ነው ሙሴ ኢያሱን ኤልያስ ኤልሳይን ጳውሎስ ጢሞቴዎስን እንዳበረታቱ ሁሉ እኔም የሚቀጥለውን ትውልድ ማበረታታት እፈልጋለሁ በማስፈራራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ አለሁ ከዚህ በኋላም ፊትለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለው። እግዚአብሔር ከትውልድ ጋር ይሠራል። እግዚአብሔር በትውልድ ላይ ይሰራል። የሚመጣው ትውልድ ትከሻው ከእናንተ ጋር እኩል አደለ፣ በጣም ከፍ ያለ በአስተሳሰብ፣ በመረዳት በእያንዳንዱ ብቃት የሚመጣው ትውልድ ራሱን የገነባ ያነበበ የተረዳ የእግዚአብሔርን መንግሥት ጉዳይ በትክክል ጠንቅቆ የሚያውቅ ነው። አንዳንድ ሰዎች ዘመኑን በሚመጥ መልኩ መንቀሳቀስን እንደ ኃጢአት ያያል። ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደ ሆነው ወደ ፕሌክስ ቂሳርያ ሲልክ ለአንዱ ጳውሎስ ሁለት መቶ እግረኛ ወታደሮችን ሁለት መቶ ደግሞ ጦር መሳሪያ ያላቸው ከነዚህ ውጪ ደግሞ ሰባ ወታደሮች አንድ ላይ አራት መቶ ሰባ ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው። ስለ ፈራም አይደለም ችግር ስላለበትም አይደለም። ጳውሎስ በአራት መቶ ሰባ ወታደሮች የታጀቡ ሰባትና ስምንት የመንግሥት ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ? የምትሉ ሰዎች ለአገልጋዮች መንግሥታዊ የሆነ ፕሮቴክሽን፣ መንግሥታዊ የሆነ ከለላ፣ መንግሥታዊ የሆነ ዌልካም፣ መንግሥታዊ የሆነ ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ በአራት መቶ ሰባ ወታደሮች ታጅበዋል፣ እያልኩ አይ፣ እሱ የታጀበው እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብለህ ማስተባበያ ልትሰራ ትችላለህ። እኔ እያልኩ ያለሁት ለአንዱ ጳውሎስ አራት መቶ ሰባ ወታደሮች ተመደ የዩ ጩፋ አቀባበል ወይም እጀባ ትርጉም አልባ የሆነና ከመጽሐፍ ቅዱስ ውጪ የሆነ በጦር መሳሪያ መታጀብ ትርጉሙ ሌላ ሲሆን እንዲህ የሚደረገው ፍርሃት ሲኖርና አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ አካልም ይኖራል ብሎ ሲፈራ እንጂ የሚታጀበው ወንጌል ለመስበክ እጀባ አያስፈልግም፤ ሲል እዩ ጩፋ በሐዋሳ ከተማ የተደረገለት አቀባበል ተገቢ እንዳልሆነ በመግለጽ የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል አስታውቆም ፖሊስ አገልጋዮች ከማጀብ እንዲታቀብ ጥሪውን አቅርቧል። ኮንፈረንስ አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮ ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል እወቁልኝ ሲል አስታውቋል። የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አሳድቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግሯል። እጀባው ትርጉም አልባ የሆነና ከመጽሐፍ ቅዱስ ውጭ መሆኑንም ገልጿል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቡ